ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 18 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎንደር ቀጠና በተካሄዱ ዘመቻዎች ሜጀር ጀኔራሉ ባንታ አባተኮር ወሳኝ ድሎችን እያስመዘገበ ይገኛል። በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች በድምቀት አስመርቀዋል። በሰሜን ወሎ ጊራና ከተማ አገዛዙ ጨለማን ተገን ያደረገ ንጹሃንን ኢላማ ያደረገ ጭፍጨፋ ፈጽመዋል። በኢትዮጵያ የሲቪል ማህበረሰብ ድርጅቶች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ሕግ ተዘጋጅቷል። ዶክተር ቴዎድሮስ አድሃኖም በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ሕጻናት መገደላቸውን ተናግረዋል።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 የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና ሜጀር ጀኔራል ውባንታ አባተ ኮር አንደኛ ኮር ዛሬ ባወጣቸው መረጃዎች ሰሞኑን እየተካሄዱ ባሉ ውጊያዎች በአገዛዙ ጦር ላይ የደረሱ ኪሳራዎችንና የፋኖ ጦር ድሎችን ይፋ አድርገዋል። ኢንጂነር ስመኘው በቀለና አፄ ፋሲል ክፍለ ጦር በፎገራ ወረዳ መነጉዘር ቀበሌና አገረ ሰላም ቀበሌ ላይ በጥምረ የአገዛዙን ጥምር ሰራዊት ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት ተኩል ድረስ የተባበረ ክንዳቸውን እያሳረፉበት ይገኛሉ ተብሏል። አገዛዙ አለኝ ያለውን ኃይል በቀጠናው ላይ እንዳሰማራ የአደባባይ ሚስጥር ቢሆንም በሁሉም የፎገራ አቅጣጫ ተጨማሪ ኃይል ለማስጠጋት ቢሞክርም ማሳካት ግን አልቻለም። አባ ውልዳ የተባለ ልዩ ቦታ ላይ በሚደረገው ውጊያ አገዛዙ ተስፋ የመቁረጥ ስሜት ስለያዘው ኢላማውን ያልጠበቀ የቡድን መሳሪያ ተኩስን ሲፈጽም በተቃራኒው የአማራ ፋኖ የበላይነት ስነ ልቦና እየተቀናጀ እንደሚገኝ ኮሮ አስታውቀዋል። ከትናንት በስቲያ ሜጀር ጀነራል ዋንታ አባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦር በጥምረት ከጸደውዬ እስከ ሾለቅት ከእስቴ እስከ ደራ ተክተልትሎ የወጣውን ሰባ አራተኛ እና ሀያ ሶስተኛ ክፍለ ጦር የሰላሳኛ ኮር ልዩ ኮማንዶና የኮሩን ቃኝና መሐንዲስ ላይ ኪሳራ አድርሰዋል። በዚህ ዘመቻ የጣና ግላውዲዮስ ክፍለ ጦር ሜካናይዝድ ክፍልም የራሱን አሻራ ማሳረፉ ታውቋል። በተመሳሳይ ከትናንት በስቲያ በተደረገ ዘመቻ በሳና ከተማና ዙሪያ ውጊያ እየተደረገ ባለበት የአገዛዙ ሰራዊት በጎን ተቋማትን መዝረፉ ተነግሯል። ሳና ከተማ የተዘረፈው የሁለተኛ ደረጃ ትምህርት ቤት ጄኔሬተርና ኮምፒውተሮች የተዘረፉት በ74ተኛና 23ተኛ ክፍለ ጦር አመራሮችና በኮሩ ልዩ ኮማንዶ አመራሮች ነው ተብለዋል። ይህ እንዲህ እንዳለ የአገዛዙ አገልጋይ የነበረው ጥምር ጦር እየፈራረሰ የአማራ ፋኖን እየተቀላቀለው ነው ያለው ኮሩ። ለአብነትም ሰሞኑን በአንድ ሌሊት አንበሳሜ ከተማ 39 አድማ ብተናዎች ወደ ፋኑ ተቀላቅለዋል ብለዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ለብዙ ወራት ያሰለጠናቸው ልዩ ኮማንዶዎች በድምቀት አስመረቀ። አፋብኃ ወሎ ቀጠና ኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ለበርካታ ወራት የወታደራዊ የኮማንዶ ስልጠና ሲሰለጥኑ የቆዩ ከ600 በላይ የኮማንዶ ሰልጣኞች የአፋብኃ ወሎ ቀጠና ከፍተኛ አመራሮችና የላስታ ሳምነው ኮር አመራሮች በተገኙበት በድምቀት ተመርቀዋል። የምረቃ መርሃ ግብሩ ዛሬ ረቡዕ ሰኔ 18 2017 ዓ መሆኑን ለማወቅ ችለናል። የማሰልጠኛ የአፋ ብኃ ወሎ ቀጠና ዋና የወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማረና ምክትል ወታደራዊ ስልጠና መምሪያ ኃላፊው ኮማንዶ ጌታቸው ሲሳይ የሚመራው የስልጠና ተቋም ኮማንዶ የዳንኤል አለሙ ማሰልጠኛ ማዕከል ተብሎ በጀግናው መስዋዕት ኮማንዶ ዳንኤል አለሙ መሰየሙ ተነግሯል። የሰለጠኑ ኮማንዶዎች ነብሮ ተወርዋሪ ኮማንዶ ተብለው መሰየማቸውን አፋብኃ በወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ሚዲያና ኮሚኒኬሽን ኃላፊ ጋዜጠኛ ደረበ መኮንን ከስፍራው አስረድተዋል። የምርቃት ፕሮግራሙ በኮማንዶ ዮሴፍ የመክበቻ ንግግር ተደርጎ ልዩ ልዩ ፕሮግራሞች ከተከናወኑ በኋላ በድርጅቱ የተዘጋጁ ልዩ ልዩ ሽልማቶች በኮረኔል ሞገዝ ዘገየና ሌሎችም የድርጅቱ አመራሮች ተበርክተዋል። የዛሬ ኮማንዶ ተመራቂዎች ከአፋብኃ መመስረት ማግስትና የጄኔራል አሳምነው ጽጌ ስድስተኛ መታሰቢያ ዓመት በመሆኑ እጅጉን እንዳስደሰታቸው ተናግረዋል። መረጃውን አፋብኃ በወሎ ቤተ አማራ ቀጠና ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ከስፍራው አድርሰዋል። በሰሜን ወሎ ጊራና ከተማ አገዛዙ ጨለማን ተገን ያደረገ ንጹሐንን ኢላማ ያደረገ ጭፍጨፋ ፈጸመ። በአውደ ውጊያ ሽንፈት እየገጠመው ያለው የብልጽግና አገዛዝ ንጹሐንን ኢላማ ያደረገ ጭፍጨፋውን በሀብሩ ወረዳ ጊራና ከተማ አጠናክሮ መቀጠሉ ተሰምተዋል። የጊራናው ባለሽርጡ ክፍለ ጦር በትናንትናው ዕለት ምሽቱን ጊራና ከተማን ሙሉ ለሙሉ መቆጣጠሩን ተከትሎ ጸረ አማራው አገዛዝ ከምሽግ ወደ ከተማ ሞርተር በማስወንጨፍ በርካታ ንጹሐንን ሙትና ቁስለኛ ሲያደርግ ጊራና ከተማ ፖሊስ ጣቢያን ሙሉ ለሙሉ አቃጥሎታል ተብለዋል። አፋብኃ ወሎ ቀጠና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ህዝብ ግንኙነት ክፍል ከስፍራው ባደረሰው መረጃ የአብይ አህመድ የብልጽግና አገዛዝ ራሱን ጥምር ጦር ብሎ የሚጠራውን የዘራፊ ስብስብ የፈጸመው ግፍ አደገኛ መሆኑን ለማወቅ ተችሏል። በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኘው ጊራና ከተማ ከመሸገበት ፋፍም ጎራ ከፋኖ በኩል የጨለማ ጥቃት ይደርስብኛል በሚል ፍርሃት በመነጨ ስሜት ወደ ከተማው ትናንት ተር በእኩለ ሌሊት ሞርተር በማስወንጨፍ ንጹሐን ላይ ከህይወት ሰለባ እስከ ከባድ ቁስለኛ በማድረግ ንጹሐን ህዝብ ሲጨፈጭፍ ማደሩን ነዋሪዎች ተናግረዋል። በዚህም ከነበረበት የስርዓቱ ሰራዊት ካምፕ ወደ ከተማው በተወነጨፈ ሞርተር በርካቶች የከተማውን ንጹሐን ቁስለኛ ሲያደርግ ለጊዜው ቁጥራቸው ያልታወቁ መሞታቸው ተነግረዋል። በኢትዮጵያ የሲቪል ማህበረሰብ ድርጅቶች ከውጭ ምንጭ ገንዘብ እንዳገኙ የሚከለክል ህግ ተዘጋጀ። የሲቪል ማህበረሰብ ድርጅቶች አዋጅ ሀገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል መሆኑ ተገልጸዋል። የማሻሻያውን ረቂቅ የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይነ ይርጋ ገልጸዋል። አቶ በላይነ የገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበትና ማሻሻያ ረቂቁ ላይ በተደረገ ውይይት ላይ ነው። በዚህ ውይይት ለተሳታፊዎች የቀረበውና ቢቢሲ አማርኛ ተመለከትኩት ያለውን ሰነድ በመጥቀስ ባወጣው ዘገባ ከስድስት ዓመታት በፊት የወጣው አዋጅ ላይ ማሻሻያ ያደረገ መሆኑንም አንስቷል። የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና ሀገርን ጥቅም ባረጋገጠ መልኩ እንዲሆን ማድረግ አዋጁን ማሻሻል ያስፈለገበት ምክንያት መሆኑ በሰነዱ ላይ ሰፍረዋል። ውይይት የተደረገበት ረቂቅ በስራ ላይ ካለው የሲቪል ማህበረሰብ ድርጅቶች አዋጅ ውስጥ አስራ ሁለት አንቀጾች ላይ ሙሉ በሙሉና በከፊል ማሻሻያዎችን ማድረጉ ተጠቁመዋል። ረቂቁ ሙሉ በሙሉ ሰርዞ በአዲስ የተካው ቀዳሚው ክፍል የሲቪል ማህበረሰብ ድርጅቶች ባለስልጣን ቦርድን የተመለከተው ድንጋጌ ነው። በዚህም 11 የነበሩትን የቦርዱን አባላት ቁጥር ወደ ሰባት ዝቅ አድርጓቸዋል። ቀሪዎቹ ጉል ማሻሻያዎች የተደረጉት የድርጅቶች ምዝገባ፣ የሂሳብ ሪፖርትና ህግን ማስከበር የተመለከቱ ድንጋጌዎች ላይ ህግን ማስከበር የተመለከቱ ድንጋጌዎች ላይ ነው። በረቂቅ ውስጥ በተካተተው አዲስ ድንጋጌ መሰረት ድርጅቱ ለአገር ደህንነት ስጋት መሆኑ በባለስልጣኑ የሚታመንበት ከሆነ የምዝገባ ጥያቄ ውድቅ ሊደረግ ይችላል። እነዚህ ድርጅቶች በቀጥታም ሆነ በተዘዋዋሪ ከፖለቲካና ማንኛውም ከምርጫ ጋር የተያዘ ስራ ላይ መሰማራት አይችሉም የሚል ከልካይ ድንጋጌ የያዘ ሲሆን እነዚህን ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችልም ይላል። ዶክተር ቴዎድሮስ አድሃኖም በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ተናገሩ። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናትና የጤና ባለሙያዎች የሆኑ አርባ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ገልጸዋል። ዶክተር ቴዎድሮስ በኤክስ ገጻቸው ላይ ባሰፈሩት መልእክት በጤና ዘርፉ ላይ የሚደርሰው ጥቃት መቆም ያለበትና ሊሰመርበት የሚገባ ነው ብለዋል። በጥቃቱ ከተገደሉት ከአርባ በላይ ሰዎች ውስጥ ስድስቱ ህጻናት እንዲሁም አምስቱ የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽህፈት ቤት እየገለጸ ሲሆን በርካታ ሰዎች ጉዳት እንደደረሰባቸው ማክለዋል። የፈጥኖ ደራሽ ኃይሉ እንዲሁም ሁለት የሱዳን የሲቪል ድርጅቶች ጦሩን በሆስፒታሉ ላይ ጥቃት በመፈጸም ሲከሱት ተደምጠዋል። በተጨማሪም የሱዳን ዶክተሮች ኔትወርክና የአደጋ ጊዜ የህግ ባለሙያዎች ቡድን ሆስፒታሉ ላይ ለተፈጸመው ጥቃት ተጠያቂው የሱዳን ጦር መሆኑን ገልጸዋል። ኔትወርኩ አክሎም የጥቃቱ ምክንያት ጦሩ በአልመጅላድ ሆስፒታል የሰፈሩ የፈጥኖ ደራሽ ኃይል ተዋጊዎችን ለመግደል በሚል እንደሆነ ገልጿል። ጦሩን በቀረበበት ውንጀላ ላይ የሰጠው አስተያየት የለም ተብሏል። ይህ የእርስ በርስ ጦርነት የዓለም የከፋ ሰብአዊ ቀውስ ያደረሰ መሆኑን የተባበሩት መንግስታት ድርጅት በተደጋጋሚ ገልጿል። ሶስተኛ ዓመት በያዘው የሱዳን የእርስ በርስ ጦርነት ተፋላሚ የሆኑት ጦሩና ፈጥኖ ደራሽ ኃይሉ ከሚፋለሙባቸው ግንባሮች መካከል በቅርበት እንደሚገኝ ተጠቁመዋል። በሁለቱ ተፋላሚ ወገኖች የሚፈጸሙ ጥሰቶችን የሚመዘግበው የአደጋ ጊዜ ህግ ባለሙያዎች ቡድን እንደገለጸው ሆስፒታሉ ወሳኝ የሚባል የኩላሊት እጥበትን ጨምሮ ሌሎች አገልግሎቶችን ይሰጥ እንደነበር ተናግረዋል። ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከሰባት መቶ በላይ ዜጎች ማሰሯ ተዘገበ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎችን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯ ተሰምተዋል። በተጨማሪም ለእስራኤል ሲሰልሉ ተገኙ የተባሉ ሶስት ዜጎች በዛሬው እለት ተገሏል ተብለዋል። ይህ በእንዲህ እንዳለ አሜሪካ በኢራን ሶስት የኑክሌር ተቋማት ላይ የፈጸመችውን ጥቃት የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን የኑክሌር መርሃ ግብሯን በአስርት ዓመታት ወደኋላ የመለሰ ነው ሲሉ ተሰምተዋል። በተቃራኒው አሜሪካ በኢራን ላይ የፈጸመችው ጥቃት የኑክሌር ማብላያ ይዞታዎችን እንዳላወደመና ምናልባትም በወራት ወደኋላ ሊመልሰው እንደሚችል ሾልኮ የወጣ የአሜሪካ መከላከያ ማዕከል የደህንነት ግምገማ አሳይተዋል። ዶናልድ ትራምፕ አሁንም ኢራን የኑክሌር መርሃ ግብሯን ከቀጠለች በድጋሚ ትመታለች ሲሉ ዝተዋል። አሜሪካ ኢራን ዩራኒየም ማበልጸግ እንድትቀጥል አትፈቅድም፣ ይህም ወታደራዊ እርምጃን ይጨምራል ብለዋል። እስራኤልም የራሷን ጥቃት በኢራን የኑክሌር ተቋማት ላይ የፈጸመች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ ሀገሪቱ የኢራንን የኑክሌር ፍላጎት በመገደብና የሚሳኤል ትጥቆቿን በማውደም ውጤታማ ናት ብለዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ኢራን ለኒኩሌር መርሃ ግብሯ የኢንዱስትሪ አቅሟንና ቴክኒካል እውቀቷን እንደያዘች መካድ አይቻልም ሲሉ ተሰምተዋል። በሌላ ዜና የኢራን የመንገድና ከተማ ልማት ሚኒስትር ቃል አቀባይ እንዳስታወቁት የኢራን የአየር ክልል በኢትዮጵያ ሰዓት አቆጣጠር ነገ እስከ ቀኑ ስምንት ሰዓት ድረስ ዝግ ሆነው ይቆያል ተብለዋል። ከ12 ቀናት ገደማ በኋላ ኢራንና እስራኤል ጸጥታ የሰፈነባቸው ሲሆን የአገሪቷ ነዋሪዎችም ለሁለት ሳምንታት ያህል ሰቀቀን ሆነባቸው ከነበረው ፍንዳታዎች፣ የጥቃት ማስጠንቀቂያዎች ድምፅ እፎይ ብለዋል። ይህንን ተከትሎ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በኔዘርላንድስ እየተካሄደ በሚገኘው የኔቶ ጉባኤ ላይ ይህን ዕድል ተጠቅሞ አካባቢውን ለማረጋጋት ጊዜው አሁን ነው በእስራኤልና በኢራን መካከል